እንግዲህ እግዚአብሔር እንደ ሰው አይደለም። የሚደለል አምላክ አይደለም። የሚሸነገል አምላክ አይደለም። የፖለቲካ ቲያትር የሚሰራበት አምላክ አይደለም። እዚሁ ምድራዊ ቲያትራችሁና ተግባራችሁ እዚሁ የሚቀር ነገር ነው። እግዚአብሔር ላይ በድፍረት ለምትፈጽሙት ጥፋት ሁሉ ለንቀታችሁና ለትቢታችሁ ሁሉ በድፍረት የእግዚአብሔርን ቃል እያጣመማችሁ ሕዝብን ወደ ገደል የምትሰዱ ሁሉ ዛሬ በግልጽ እንድትረዱ ያስፈልጋል። ፍርዳችሁ በራሳችሁ ላይ ተቀምጧል። ተፈርዶባችኋል። አልተጸጸጣችሁም። ንስሐ ልትገቡ አልወደዳችሁም። የዘመናት ጩኸታችንን አልሰማችሁንም። በንቀት ተሞልታችሁ አሁንም እየተጓዛችሁ ነው። ይህ ዛሬ የምትመኩበት ስርዓት፣ ይህ ዛሬ የምትጠገኑበት መንግስትም ሆነ የውጭዎቹ የምትታመኑባቸው መንግስታቶች፣ የሃይማኖት ተቋማት እየሄዳችሁ ጠዋት ማታ ደጅ የምትጠኑላቸው በእነሱ ደግሞ ኮሌጆች፣ ዩኒቨርሲቲ እያላችሁ እየሄዳችሁ ተወትፋችሁ ጊዜያችሁን የምታሳልፉባቸው ከእነሱ ደግሞ የማጥፋትን ስልት ተምራችሁ መታችሁ ዛሬ ኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያንን ፍጹም ልታጠፉ የቻላችሁ የሁሉ ስሰሩ የሁሉ ስታደርጉ እግዚአብሔር በትዕግስት አሳልፏችኋል እንጂ በእግዚአብሔር ፊት የተሰወረ ነገር የለም። ይሄ መጨረሻ የምንነግራችሁ ማስጠንቀቂያችን ከፍርድ እንደማታመልጡና ላጠፋችሁ ጥፋት ሁሉ፣ በድፍረት ለሰራችሁ ኃጢአት ሁሉ፣ ክፋት ሁሉ ዋጋ እንደምትከፍሉ በተለይም የእግዚአብሔርን ሕዝቦች በማሰናከላችሁ ልብ ብላችሁ ስሙ። የእግዚአብሔርን ሕዝቦች እንዳይጸጸቱ ንስሐ እንዳይገቡ እውነተኛውን መንገድ ጨብጠው እንዳይጓዙ ከስህተታቸው እንዳይመለሱ ፍጹም መሰናክል ሆናችሁ፣ እናንተ ባታድኗቸው፣ እናንተ መክራችሁ እናስተምራችሁ ወደ እውነቱ እንኳ ባትመልሷቸው፣ ምናለ አንደበታችሁን ዝም ብትሉ ምን አለ እኛ የታዘዝንበትን ነግረን ለንስሐ እንዲቀርቡ ቢደረግ፣ ምን አለ መሰናክል ድንጋይ ባትሆኑ? የእግዚአብሔር ቃል ምንድን ነው የሚለው? ከነዚህ ከታናናሾቹ አንዱን ወንድምን ብታሰናክል እንደዛ ከምታደርግ? ወፍጮ ባናት ተጭኖ ብትበል ብትጠልቅና ብትጠፋ ይሻላል፣ ያን ክፉ ስራ ከምሰራ ይላል ቃሉ። ስንት ነፍሳት ነው እናንተ ያጠፋችሁት? እኛ ሁሉንም የጠራነው ለንስሐ እንጂ ወዴት ሂዱ አላልን። ከቤታችሁ ውጡ አላልን። ከቤተ ክርስቲያን ውጡ አላልን። ገብተን ያሰናከልነው ነገር የለም ያወክነው ነገር የለ። ከእናንተ የወሰድነው ነገር የለም። ንስሐ ግቡ። አጥፍታችኋል። እግዚአብሔርን በድላችኋል። ሕጉን ጥሳችኋል። ሕዝቡን ለአውሬ ሰጥታችኋል። በጎቹን ሁድረኛ እንደሌለው ተቅበዝብዘው ጠፍተዋል፣ በአውሬ ተበልተዋል። እናንተ ራሳችሁ ለአውሬ አዳሪ የሆናችሁ ራሳችሁ ወደ አውሬነት ተለውጣችሁ ህዝቡን ፈጅታችሁታል። የኢትዮጵያ ህዝብ ዛሬ ሰብሳቢ የሌለው በጫካ የተበተነ እረኛ የሌለው መንጋ በግ ሆኗል። አውሬ እንዳሻው ይናጠቀዋል፣ ተኩላ እንዳሻው ይበለዋል። ይህ አልሆነም ያለቀው ህዝብ ሁሉ አይነግራችሁም? በዘረኞች ያለቀው ህዝቡ አያስተምራችሁም በረሃብ ያለቀው በጦርነት በፍጅት በዚህ ሁሉ ያለቀው በፖለቲካው ትርምስ ያለቀው ይህ ሁሉ ሲሆን እናንተ ሀይ ብላችሁ ታውቃላችሁ ስለ ህዝቡ ገዷችሁ ያውቃል መች ቀን ስለ ህዝቡ ተሟግታችሁ ታውቃላችሁ ያሁሉ ሕዝበ ክርስቲያን ሲያልቅ በየቦታው ሲጨፈጨፍ ሲረግፍ፣ በሺዎች ሲረግፍ፣ ቤተ ክርስቲያን ራሷ ስትቃጠል ስትረግፍ፣ ቤቱ በሙሉ የእግዚአብሔር ቤት በሙሉ በዘረኞች ሲወረር፣ ዛሬ አልፎ ተርፎ ራሳችሁ ውስጥ ራሳችሁ ውስጥ ዘረኛ የሆነ ሲኖዶስ ስታቋቁም! እውነተኛውን ትክክለኛውን በአባቶች የተመሰረተውን ሲኖዶስ ሕጉን፣ ሥርዓቱን አፍርሳችሁ በአባ ጳውሎስ አማካኝነት ፈርሶ የካቶሊክ ሕግ እንዲተካ ተደርጎ ዛሬ በቤቱ ዘረኛ መናፍቅ፣ ካቶሊክ፣ ቅባት እንዲህ እያለ ተሐድሶ እያላችሁ ተከፋፍላችሁ ተከፋፍላችሁ አለምንም ሀፍረት ደግሞ ለየቋንቋው ለየቋንቋው ለኦሮሞ ኦሮሞ ጳጳስ፣ ለአማራው አማራ ጳጳስ፣ ለትግሬው ትግሬ ጳጳስ ከአባ ጳውሎስ የከፋ ደግሞ የጥፋት አስፈጻሚ አሁን ያሉት ፓትርያርክ ናቸው በድርጅት የተመረጡ ሁላችሁም ተፈርዶባችኋል። ሁላችሁም ተጠያቂ ናችሁ። ሁላችሁም ዋጋ ትከፍላላችሁ። ትንቢተ ሚክያስ ምን ይላል? ምዕራፍ ሶስት የያዕቆብ አለቆችና የእስራኤል ቤት ገዦች፣ ወይ እባካችሁ ስሙኝ፣ ፍርዱን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል ክፉንም ወዳችኋል። ቁርበታቸውን ገፋችኋችኋል ስጋቸውንም ካጥንታቸው ላይ አይታችኋል። የሕዝቤን ስጋ በልታችኋል፣ ቁርበታቸውንም ገፋችኋችኋል፣ አጥንታቸውንም ሰብራችኋል። ለአፍላል እንደሚሆን ስጋ ለድስትም እንደሚሆን ሙዳ ቆራረጣችኋቸው። የዚያን ጊዜ ወደ እግዚአብሔር ይጮኋሉ፣ እርሱም አይሰማቸውም። ሥራቸውም ክፉ አድርገዋልና በዚያን ጊዜ ፊቱን ከነርሱ ይሰውራል። እግዚአብሔር ሕዝቤን ስለሚያስቱ ብብላ አድመጥ። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ ባፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንላቸውም፣ ጨለማም ይሆንባችኋል እንጂ አታሟርቱም። ፀሐይም በነቢያት ላይ ትገባለች ቀኑም ይጠቁርባቸዋል ከእግዚአብሔርም ዘንድ መልስ የለምና ባለ ራእዮቹ ያፍራሉ ሟርተኞች ይዋረዳሉ ሁሉም ከንፈራቸውን ይሸፍናሉ እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልና ፍርድ ብርታትንም ተሞልቻለሁ ይላል ቃሉ እስካሁንም እናሰማችሁ እስካሁንም እንነግራችሁ እግዚአብሔር ባዘዘን መሰረት ነው። እናንተ ደግሞ የት እንደቆማችሁ ይኸው ቃሉ ይነግራችኋል። ፍርድን የምትጠሉ ይላል ቃሉ፣ ቅን ነገርንም ሁሉ የምታጣምሙ እናንተ ያዕቆብ ቤት አለቆችና የእስራኤል ቤት ገዦች፣ ወይ እባካችሁን ስሙ፣ ጽዮንን በደም ኢየሩሳሌምንም በኃጢአት ይሰራሉ። ዛሬ እናበለጽጋለን የምትሉ በቤተ ክርስቲያን ልማት እናካሄዳለን የምትሉ አለቆቿ በጉቦ ይፈርዳሉ። እውነት አይደለም፣ ስራችሁ አይደለም። ካህናቶቿም በዋጋ ያስተምራሉ። ይህስ ሐሰት ነው፣ እውነት አይደለም። ነቢያቶቿም በገንዘብ ያሟርታሉ። ይህስ ከዚህም ጋር እግዚአብሔር በመካከላችን አይደለምን ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። ይሄ እውነት አይደለም። የምትሰሩት አመፅ የምትሰሩት ክፉ ስራ የምትሰሩት ወንጀል፣ ደም ማፍሰስ፣ ጥፋት፣ ዝርፊያ፣ ሌብነት፣ ቅጥፈት፣ ውሸት፣ ፖለቲካ ሰራተኝነት፣ ሰላይ፣ የመንግስት ቅጥረኛ የእግዚአብሔር አገልጋ አይደላችሁ። ምናት ታዲያ ደግሞ ባፋችሁ ደግሞ እኛ እግዚአብሔር አለ ብላችሁ ይኸው በአደባባይ እንሰማችኋለን። ጉባኤ ትዘረጋላችሁ። በቤተ ክርስቲያን መድረክ ላይ በጉባኤው መድረክ ላይ ትውረገረጋላችሁ። እኛንን ትክክል፣ እግዚአብሔር ከእኛ ጋር ነው። ስለዚህ ይላል ቃሉ፣ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች። ኢትዮጵያ ላይ ሄጥ አልደረሰም ደረሰ። ኢየሩሳሌምም የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል። እግዚአብሔር በየዘመኑ ሁሉ በቃሉ እየተናገረ እናንተ ልታስተውሉ ስላልቻላችሁ ፍርዳችሁ የወጣው በዚህ ምክንያት ነው። ማስተዋል የተሳናችሁ ስለሆናችሁ እንግዲህ ለመጨረሻ ጊዜ እነግረናችኋል። ጉባኤ አያድንህም፣ ስብሰባም አያድንህም። እኛን ስላብጠለጠልክ ጠለጠልክ የምታተርፈው ትርፍ የለም። በእያንዳንዷ በምታደርጋት ድርጊት ሁሉ በምትሠሯ ሥራ ሁሉ ትመዘናላችሁ፣ ዋጋም ትከፍላላችሁ። የኢትዮጵያ ዓለም ብርሃን ቤተሰብ መመኪያው እግዚአብሔር ነው፣ ትምክህቱ እግዚአብሔር ነው። በማንም የሚታመን ህዝብ አይደለም ከእግዚአብሔር በስተቀር መታመኛው እግዚአብሔር ነው። በረከቱ ከእናቱ ከድንግል ነው። እናንተ ያፈረሰችኋትን ቤተ ክርስቲያን ደግሞ በፈረሰው በኩል ቆሞ እየተከላከለ ያለ የእውነተኛ ተዋህዶ እምነት ዘብ ነው። እግዚአብሔር ከምኑም ከምኑም ከየትቢያውም ከም ከምንም ለቅሞ ያሰባሰበው ህዝብ ነው። ከተናቀ ስፍራ የሰበሰበው ህዝብ ነው። በስጋ እውቀት በጥበብ እኛ አልጎለመስንም። የእግዚአብሔርን እውነት ቃሉን ደግሞ ለፍልስፍና አላጠናንም፣ ለጥበብ ትምህርት አላጠናንም። የእግዚአብሔርን ቃል የምናውቀው እግዚአብሔር በሚገልጽልን፣ እግዚአብሔር መንፈስ ቅዱስ በሚያስተምረን መረዳት በእምነት ውስጥ እንድንኖር በቃል ውስጥ እንድንበለጽግ እንድንኖርበት ሕይወት እንዲሆንልን ይመክረናል፣ ያስተምረናል። ከዚህም አልፎ ተርፎ ለሰው የምንነግረውን የምንመክረውን ደግሞ ይነግረናል። እንታዘዘዋለን፣ ፈጣሪያችንም ነውና፤ የመረጠን አምላክ፣ ያዳነን አምላክ፣ የዘላለምን ሕይወት የከፈለልንና የሰጠን አምላክ እንታዘዘዋለን፣ እስከ ሕይወታችን ፍጻሜ ድረስ ብሰሙ ለራሳችሁ ባትሰሙ ለራሳችሁ ጩሁ። ነው የጮኽን፣ ነው ተናገሩ፣ ነው እየተናገርን ነው። እናንተ ደግሞ በመልሱ ያሻችሁን አድርጉ። ይሄ ነው የምንነግራችሁ። ግን ለሁሉም ነገር ለሁሉም ጥፋት አንዲትም ነጥብ ሳትቀር ኃላፊነቱን ትሸክማላችሁ። ይሄ እንዳትረሱ፣ አስተውላችሁ ጨብጡ። ማንም ሆንክ ማንም ምዕመንም ሆንክ አገልጋይም ሆንክ ፖለቲካ ሰራተኛም ሆንክ ሁልህም በኢትዮጵያ ሕዝብና በእምነቷ ላይ በኢትዮጵያዊነት ላይ ዘምተህ ሰንደቋን አጥላልተህ ኖራለሁ ብለህ እንዳታልም፣ እንዳታስብ። ይሄ ቃል ኪዳን ትርፋችን ስለሆነ ነው። እንግዲህ ወገኖቼ ወደ መሰረታዊ እንደገና ተመልሰን ወደኋላ አንዳንድ ነጥቦችን ማንሳት እንፈልጋለን። ዛሬ ዋናው ይህንን መግለጫ ልንሰጥ የተገደድነው ነው ወቅቱ እጅግ አሳሳች የሆነና አሁንም አሁንም ከፖለቲከኞቹ ይልቅ በእግዚአብሔር ቤት ውስጥ ሰልጥነውና ከፍታውን ጨብጠው ቤቱን ተቆጣጥረው ለጥፋት የተሰማሩት ኃይሎች እጅግ ሀፍረስ ስላጡ በይፋና በግልጽ ቤተ ክርስቲያን ማፍረስ ስለጀመሩ ምንድን ነው እየተሰራ ያለው የሚሉ እጅግ ብዙ ምእመናኖች ስለሆኑ ለእነሱ ግልጽ እንዲሆንላቸው ነው። በተለይ ምእመናን የተዋህዶ ኦርቶዶክስ እምነትን የምትከተሉ በአርባ ቀንና በሰማንያ ቀን የእግዚአብሔርን ልጅነት ክብር ያገኛችሁ አንድን ወገን ብቻ ለምን ትሰማላችሁ? አእምሮ አላችሁ። እግዚአብሔር እንድታስተውሉ እንድትመዝኑ፣ ክፉና በጎን እንድትለዩ ሕሊናና አእምሮ ልብም ሰጥቷችኋል። ሁላችሁ ጠዋትም ማታም በየመድረኩ የሚጮሁትን ድምፅ ትሰማላችሁ። በየጉባኤውም ተሰልፋችሁ ትሰማላችሁ። ታቦተ ህጉ በወጣበት ስፍራ፣ በሚከብርበት ስፍራ ሁሉ ትሰማላችሁ። እምንወገዝ እኛ ነን፣ እምንኮነን እኛ ነን። ለእኛ የሚሰጡትን ስም በሙሉ ትሰማላችሁ፣ ናቸውም ብላችሁ ትቀበላላችሁ። በጣም ጥሩ የእኛን በመጀመሪያ የእነሱን ሰምታችኋል። ጥሩ ነው። ጨርሳችሁ ስሙ። የእኛን ከእኛ የወጣውን ከአንደበታችን የወጣውን እግዚአብሔር በእኛ አንደበት ያስተላለፈው ሰምታችሁታል። ሰው ፍርድ ቤት ሲሄድ ግራ ቀኙን ዳኛው ምንድን ነው የሚሰራው? የቀኙንም የግራውንም ይሰማል። የተከሰሰውንም የከሳሹ ነው የተከሰሰው መከላከያውን ከሳሹ ደግሞ የከሰሰበትን ማስረጃ ይመዝናል። ዳኝነት ከዛ በኋላ ይሰጣል። እንዴ ሰው አደላችሁም እንዴ? የዘላለም ህይወትን የምታገኙበትን ቃል አደለም እንዴ የምትሰሙት? ቤተ ክርስቲያን የምትሄዱት አምልኮት ልትፈጽሙ የምትሄዱት እግዚአብሔርን ፍለጋ የምትሄዱት የዘላለምን ህይወት ልትጨብጡ ከእግዚአብሔር ጋር ያላችሁን እውነተኛ ግንኙነት ለማጽናት አይደለም እንደ የምትሄዱት? በቃ ቤተ ክርስቲያን እኛ ስንነግራችሁ ቤተ ክርስቲያን ጠፍታለች። በማ ዛሬ ተኮልኩላችሁ በምታዳምጧቸው እረኞች ተብዬዎች ጳጳሳት፣ ካህናት፣ መምህራን፣ ሊቃውንት የመሳሰሉት እነዚህ ሁሉ ቤተ ክርስቲያንን አፍርሰዋል፣ አጥፍተዋል። ሕጓን ዶግማዋን ቀኖኗን ሁሉ ሽረው ለውጠዋል። አባ ጳውሎስ የካቶሊክን ሕግ አምጥተው ራሳቸውን ጣዖት አደረጉ። በእሳቸው እግር የተተኩት ማትያስም ራሳቸው ጣዖት ናቸው። ጳጳሳቱ በሙሉ በእሳቸውም የተሾሙት የቀሩትም የበፊትም የተሾሙት ይሁኑ አሁንም እሺ ብለው ተቀብለው ይህንን አብረው እየተጓዙ ናቸው። እነዚህን ሁሉ እግዚአብሔር አያቃችሁም። አላውያን ናቸው። በቤተ ክርስቲያን ንግድ መስፈኑን አታቁም? ምእመናኖች፣ የእያንዳንዱ ደብር የእያንዳንዱ ቤተ ክርስቲያን አጥር እየተነደለ ሱቅ እንደሆነ አታቁም። ሙስሊሙም ፕሮቴስታንቱም መናፍቁም ምኑም የሚነግድበት ጣቢያ አይደለም የእግዚአብሔር ቤት የእግዚአብሔር ህዝቦች ቤት እግዚአብሔር የሚመለክበት ቤት ታቦተ ህጉ ያለበት ቤት የንግድ ጣቢያ ነው። ይህ ደግሞ ይሸፈናል አይሸፈንም። እያንዳንዱ ደብር ላይ ሾማችኋቸው ዲያቆናት ከዘበኛ ጀምሮ የተሾመው በሙሉ የተቀጠረው የተቀጠረው ቅጥረኛው በሙሉ አገልጋይ ነኝ ብሎ እዛ የተሰማራው በሙሉ በጉቦ እርከን ወጥቶለት እርከን ወጥቶለት፣ በስነ ስርዓት ለዘበኛ ይሄን ያህል፣ ለዲያቆን ይሄን ያህል፣ ለካህን ይሄን ያህል፣ ለደብር አለቃ ይሄን ያህል፣ ለቤተ ክህነት ውስጥ ደግሞ በየእርከኑ ላሉት ሁሉ እንደዛው እስከ ጳጳስ ድረስ ግቦ እየተሰጠ በመቶ ሺዎች፣ በሁለት መቶ ሺዎች፣ በሦስት መቶ ሺዎች፣ በሚሊዮን እየተሰጠ ለምንድን ነው የሚሰጠው? ይሄ ተቀጣሪ በትምህርት አይደለም የሚመዘነው፣ ባቀረበው ገንዘብ ለናንተ፣ ባቀረበው ገንዘብ። ይወቅ አይወቅ፣ የተዋህዶ እምነትን ሕግ ይወቀው አይወቀው፣ ምንም ይሄ መስፈርት አይደለም። መስፈርቱ ብሩ ነው። ይሄ ይካዳል። ይሄ ነው ምግባራችሁ። ስለዚህ ፍርዱ መጥቷል። በግልጽ እየታየ ነው በኢትዮጵያ ዓለም ብርሃን ለአስራ ስምንት አመት ሲነገር የነበረው ዛሬ ጅማሮ እየታየ ነው የእርምጃው ጅማሮ እየታየ ነው በመልእክት አስር በግልጽ ተነግሯል በቅርብ ይጀምርልሃል ተባለ ያው ጀመረልህ ዛሬ በኢትዮጵያ ምን እየተከናወነ እንዳለ አይንና ጆሮ ያለው ሁሉ እየሰማ ነው አለም ላይ ምን እየተከናወነ እንዳለ አይንና ጆሮ ያለው ሁሉ እየተከታተለ እያየ ነው እየሰማ ነው እንግዲህ አይደበቅ አይሸፍን መጥቷል፣ ተጭኖ ሁሉ ነገር ጅማሮ ነው የምታየው። ተጠናቀ የምትሰናበትበት ግን ገና ይመጣል። የእግዚአብሔር ህዝብ ይድናል፣ ይሻገራል። ባለምልክቱ ይድናል፣ ይሻገራል። እግዚአብሔርን በመተማመን የሚጠባበቁ ይሻገራሉ። ይሄ ልትጠራጠር አይገባህም። የታለ ንጉሱ የሚመጣው መጽሐፍ ቅዱስ ውስጥ መሠረት የለውም። መሠረትማ እንዳለው ከነ ቁጥሩ ከነ ማስረጃው ትንቢተ ኢሳይያስ ውስጥ ፈልገው። ቁጥሩን አንናግረም እኛ፣ ማስረጃው ስላለ ፈልግ፣ እዛ ውስጥ ግን ትንቢተ ኢሳይያስ ውስጥ ፈልግ። ማን ነው ንጉሱ የሚለውን እዛ ውስጥ ታገኛለህ። በመልእክት ዘጠኝም ገልጸናል። እንግዲህ ማስረጃ አይደለም። የተቀሩትን ሁሉ ትተን ማለት ነው። ትልቁ ጥረታችሁ እናንተ እግዚአብሔር ያከበራቸውን ቅዱሳን ሁሉ ማራከስ ነው። አዋልድ መጻሕፍት አዋልዶች መጻሕፍቶች አዋልድ እያልክ የምትተቻቸው መጻሕፍቶች በሙሉ የእግዚአብሔርን ቃልና ትእዛዝ አክብረው ሕይወታቸውን ከፍለው በእግዚአብሔር ፈቃድና ትእዛዝ ኖረው አስደስተውት አክብሯቸው የሰጣቸውን ቃል ኪዳን ሁሉ ለሌላው ምሳሌ ይሆን ዘንድ ይከብርበትና ይጠቀምበት ዘንድ እግዚአብሔር የሰጣቸው ትሩፋት እንጂ አንተ እንደምታጥላላው እናንተ እንደምታጥላሉት አዋልድ መጻሕፍት ናቸው። እነዚህ ምትደንቁ ህዝቦች ናቸው። እንዴ አለም ያለ ድንግል አማላጅነት አይድንም ስለተባለ እ ወፍ ዘራሽ ንግግር ነው ብላችሁ ይህንን የሚናገር ዲያቆን ብላችሁ ያስቀመጣችሁ እኮ ናችሁ እናንተ የማህበረ ርኩሳን አለቃ አቅፋችሁ የያዛችሁት እናንተ አደላችሁም እንዴ እናንተው አደለ እንዴ ስምሪት የምትሰጡት እየተናበባችሁ እርስ በርስ ጳጳስ ከካህን ከመምህር፣ ከምን ሽፋን እየተሰጠው የሌለ ማዕረግ እየተሰጠው ባሉ አለበት ከብት ባሉ አለበት ኩበት ለቀማ እንደሚባለው የትም ቦታ ሳይኖር ሳይደርስበት፣ ማዕረግ በማዕረግ እየጫናችሁ ይሄንኑ የክህደትን ትምህርት በአደባባይ እንዲናገሩላችሁ ታደርጋላችሁ። ለዚህ ክፉ ስራቸው ደግሞ ዳጎስ ያለ ገንዘብ ታበላላችሁ፣ ታጠጣላችሁ። የእግዚአብሔርን ሕዝብ ስላሳቱ ይኸው ቃሉ ነው የሚለው፣ በጉቦ ይፈርዳሉ ካህናቶቿ፣ በዋጋ ያስተምራሉ። በእያንዳንዱ ጉባኤ ላይ ስንት ሺህ ብር ነው የሚመደብላችሁ? እንሰማ የለም እናውቃለን እኮ አንድ ጉባኤ ላይ ተገኝተ ይህንን እንቶ ፈንቶህን አውርተ በእኛም ላይ ስታሟርት ውለህ እንደገና ደግሞ ህዝቡንም ወደ ስህተት መርተህ ለዛ ይከፈለሃል። ስንት ሺህ ብር ነው ይከፈላችኋል? ነቢያቶች ብላችሁ በውስጣቸው የኮለኮሏችኋቸው በሙሉ የሚያሟርቱት ሁሉ በገንዘብ ነው። ስለዚህ ፍርዳችሁ ደርሷል። ይፈጸማል፣ ቃሉ እንደሚነግረን። እንግዲህ ወገኖቼ፣ የእግዚአብሔር ህዝቦች፣ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ቅን የዋተወት ህዝቦች፣ እንደምታዩት ዛሬ አመፀኞች፣ እግዚአብሔርን የማይፈሩ ትቢተኞች፣ የዲያብሎስ ተገዢዎች በድፍረት የእግዚአብሔርን ቤት ያፈረሱ የእምነት ነጋዴዎች፣ እነዚህ ሁሉ አመፅ ክፋታቸው ገደብ የሌለው፣ የጥፋት ስራቸው ወሰን ያጣ፣ እግዚአብሔርን እጅግ እጅግ እጅግ ያሳዘኑ የበደሉ ዛሬም እየሄድክ የምትሰማ ምእመን እነሱን እያዳመጥክ እንደገና ዛሬም፣ ነገም፣ ተነጎዳም የምትበድል እግዚአብሔርን የምታሳዝን ምእመን ሁሉ የመልእክታችንን የምትሰሙ ሁሉ ራሳችሁም መርምሩ፣ ራሳችሁም ፈትሹ፣ የት እንደወደቃችሁ እግዚአብሔርን ጠይቁ።